ዛሬ የቪክተር በሮች ከሌሎች የብረት በሮችና የእንጨት በሮች የሚለዩበትን ባህሪ በጥቂቱ ነግራቸዋለሁ። ቪክተር በሮች ስሪታቸው የብረት ሲሆን ባህሪያቸው ደግሞ ልክ እንደ እንጨት ነው። ይህም የሆነው ሲንኳኳ ወይም ሲመታ ውስጡ ባለው የአኒኮ ማቴሪያል አማካኝነት ድምፁ ወደ እንጨት እንዲቀየር ስለሚረዳው ነው። ሁለተኛ፣ የቪክተር በሮች በዋናነት ከሌሎች በሮች የሚለዩበት ልክ እንደ ካዝና መቆለፋቸው ሲሆን አንዱ በር ልጅተር ከስድስት እስከ አስር ተወርዋሪ ይኖረዋል። ከዛ ባለፈ እነዚህ የቪክተር በሮች የቀለም አቀባባቸው ልክ እንደ እንጨት እንዲመስሉ ተደርገው ስለሆነ ዓለም አቀፍ ደረጃውን በጠበቀ የአቀባብ ሂደት ወይንም በግለት መቀባታቸው ከሩቅ ለሚያያቸው በሮቹ ልክ እንደ ኮከብ እንዲያበሩ ይረዳቸዋል ማለት ነው። በተጨማሪም ከውስጥ ወደ ውጪ የሚያሳይ ሌንስና ደውል ይገጠምላቸዋል። በሮቹ ድምፅ አያስተላልፉም። በእርጥበት ጊዜም በሙቀት ጊዜም ባህሪያቸው አይለዋወጥም። ስለዚህ በቀላሉና በቀላሉ በውሃ መታጠብ ይችላሉ ማለት ነው። እነዚህም በሮች ለማዘዝ በ0940815981 በመደወል ማዘዝ ይችላሉ ማለት ነው።